የሆነ ጊዜ ላይ ማለት በመልካም ትዳር ወይ ደግሞ በመልካም ቤተሰብ የምናውቃቸው ሰዎች ድንገት ተጣሉ ይባላል። እና ይሄ የምትፈራው ነገር አለ ስታይ፣ አይ እስኪ ትንሽ ደበቅ ላድርገው፣ ያዝላ አርገው ነገር ማለት ጀመርኩና፣ እንዳለ ከባለቤቴ ጋር ከልጆች ጋር ያለውን እንትን አልኩት፣ አጥፋሽ። ከኢንስታግራምም አንድ ፎቶ ናት ከባለ ጋር ያለኝ፣ ሌላ ፎቶ የለኝም እንዴ

ስፖርት ማዘር ምን ሆኖ ስፖርት ደደበደበ ደበደበ እንዴ ወ ወደደ እንዴ ስፖርት ወደውታል። ሰው መክሊቱን ሲያገኝ ደስ ይላል። አሁን እኔ ማዘር ስፖርት መክሊታቸው ነው፣ በቃ መክሊታቸውን አገኝቷል። ሌላውን እናንተ በሉ፣ የፈለጋችሁትን በሉ ዶሮ

ጭራሽ ልከ ቦርሳ ምናምን ይዘህ መጣው፣ ልብስህን ሸካክፋ እነሱ ልጃችንን ያገባል እያገባል ልጃችንን ወደ ራሱ ይወስድልና ሲባል ጭራሽ አንተ ልብስህን ይዘህ መ ከእሷ ጋር ግን እኮ የምር ከባድ ነው። የሰፈር ልጅ አስበዋል ከጩጭነት እያወቁ የሆነ ያጠፋው ምናምን የሚያውቁ ነገር ካለ ምናምን በቃ ልጃቸውን አግብተህ ቤታቸው ምናምን በሄድክ ቁጥር በሄድክ ቁጥር በዛ በዛ ዘመን ታስታውሳለህ እንዲህ አድርገን ቆርቆሮ ላይ ድንገ ከዚህ በፊት በጣም ነበር ፖስት ማድረግ ነው። ከባለቤቴ ካማን ጊጋ ለቅ ነበር የልጆቼ ምናምን ፖስት አደርግ ነበር። የሆነ ጊዜ ላይ ማለት በመልካም ትዳር ወይ ደግሞ በመልካም ቤተሰብ የምናውቃቸው ሰዎች ድንገት ተጣሉ ይባላል። እና ይሄ የምትፈራው ነገር አለ ስታይ፣ አይ እስኪ ትንሽ ደበቅ ላርገው ያዝ ላርገው ነገር ማለት ጀመርኩና እንዳለ ከባለ ቤት ጋ ከልጆች ጋ ያለውን እንትን አልኩት። ታጠፋሽ ኢንስታግራምም አንድ ፎቶ ናት ከባለ ጋር ያለኝ ሌላ ፎቶ የለኝም። ቪዲዮ ላይ ያሳይ ነበር ይሄ ምንሄድበት ምናምን አለ አይደል? ለምን አስፈላጊ ሆኖ አላገኘሁትም። ደበቅ ማለት በጣም ከብዙ ነገር

ስታጠፍሆነልው ልከውልኛል። ደግሞ ተለያዩ ምናምን ነገር፣ እኛ ጋር አሁን ምንድን ነው ችግሩ? በጣም ስትለቅ ወይ ደግሞ በጣም ስታሳያቸው ደብቁኝ አመጣል ምናምን ትባላለህ። ከዛ ደግሞ የሆነ ነገር ልቀንስ ብለህ ደግሞ ስታጠፋ ደግሞ ተለያዩ የሆነ ነገር ተፈጠረ ትባላለህ እና የሁሉም ሰው አስተያየት ይለያያል። ምን ሆነ ግን ባይታይ መልካም ነው አሁን ትዳርህም ልጅህም ምናምን ፋሚሊ ባይታይ መልካም ነው። ስራህም ብቻ ብታስተዋውቅበት ሶሻል ሚዲያ ባይነኝ እና ያው ከዛ ወገድኛለሁ። ይሄ እንግዲህ በሂደት የመጣ ነው ማለት ነው። በሂደት ያው ካየሁት ነገር፣ ከተማርኩበት ነገር። ያው አማኑስ ምን አስተያየት አለው እዚህ ጉዳይ? አማን ጌት ምንም አይሉም እሱ ሶሻል ሚዲያ ላይ ሲጨምር ብዙ አይንቀሳቀስም። እንደውም እኔ እንትን እለዋለሁኝ፣ አክቲቭውን፣ ለምንድን ነው ፖስት የማታደርገው? በስድስት ወር አንዴ ወይ በአመት አንዴ ፎቶ ፖስት ቢያደረግ ነው። እሱም የኔ ልደት ምናምን ከሆነ በዚህኛው። ወይ ግን ነገርኩት፣ በቃ ትንሽ ደበቅ እንበል። እስኪ ደግሞ ወደደው። አዎ እሱ ሲጀምር በጣም ይሄ ልታይ የሚል እነሱ አይደለም። አማን ነው በጣም የምንወደው ወንድማችን ነው፣ የምናከብረው እንጂማ ግድ ነው ፀብራ ያሰብነው አዎ። ከእኔ ቀጥሎ እሺ። የእምር ከጊዜ በኋላ ግን ይሄ ነገር ሁሉም ሰው እያደረገው ያለው ይመስለኛል። በፊት ሁሉም ሰው የሆነ ስለራሱ ስለግል ህይወቱ፣ ስለሪሌሽንሺፑ፣ ስለትዳሩ ያለበትን የፍቅር ሁኔታ ሶሻል ሚዲያ ላይ የሆነ ጊዜ በጣም ይለቀቅ ነበር ሁሉም ሰው በተለይ ታዋቂ ሰዎች ምናምንማ ግን ከጊዜ በኋላ እነኛ እንደዚያ የሚለቁ ሰው አብዛኛው እየተለያዩ ጥቂቶች ናቸው። በዛው እንት የሚሉት ከዛን እየተባነ ነው መከደማ ይግል ላይፍን ሶሻል ሚዲያ ለመልቀቅ መልቀቅ የለብኝም የሚለው ደግሞ አሁን ማንንም ሰው ያን ያክል እንት የሚል እንት። ዛሬ እስኪ በየቪዲዮ እየገቡ እንደዚህ አይነት ኮሜንት የሚጽፉ ሰዎችን እናልብሳቸው። የመጀመሪያው ይሄን የምታነቢው ወደፊት ሚስቴ ነሽ የሚል ሰው ያለ ለሷን በጣም አሪፍ የሆነ ኔክዶልፍ ዶልፍ በጣም አሪፍ ክሊር የሆነ የፋራ ጫማ ነው። እሱን ለብሰህ ብትሄድ በቃ ካንተ ደም ይሄዳል። ስለዚህ አንተ በመግዛት እንዳረሰ ካገኘው ደግሞ ይሄ በቢጫ እና በአረንጓዴ ከለር ቢሆን አሪፍ ነው። ሁለተኛው ደግሞ አለች ሰዎች ለአርጎ ቴሌቪዥን አጠቢ አልሰራም አለኝ ምናምን እውነት ይሄን ፊላ ጫማ በዚህ ካልሲ አለ ታዲያ ይሰራልሻል። እኔ ኬት እየተለቀማችሁ እንደሆነ ሶስተኛው ውሃ ሳፈላ ያያረረብኝ አረ በእግዚአብሔር እንዴ! ነው ይሄ ጫማ ይመችሻል። ኮሜንት ላነብስሮት ተደፍቼ ነበረ እስኪ ይሄን ጆርዳን አርገ ሞከረው አሪፍ አሪፍ ጫማ ነው የሚሆነው። በቃ ይሆናቸዋል። ተመርጦላቸው ያበዱ ያበዱ ጫማዎች ናቸው። ወይ ካልሆነ ስፖንሰር መፈለግ ነው። የጠንቋይ ልጅ ስትጀነጅ ሰላም፣ ቆንጆ እንዴት ነሽ? ነሽልኝ ቢሆን ደግሞ አሪፍ ነው አአ እኔ ደክስ ታገኝ ብሮ ማምልጥ

ትገርሚያለሽ! ግን እንደው እኔ ባልናፍቅሽ እንኳን ለመመርመር ሆስፒታላችን ብቃቲ አይደል? ስላላመመኝ እኮ ነው። ቢሆንም አንዳንድ ታይፈስና ታይፎይድ የመሳሰሉ በሽታዎች እኮ ቢመረመር አይጠፉም። አረ በስማም፣ ታማሩታል እንዴ? ድሮም እንደማትወደኝ ነበርሽ እንዴ? እኔ ፍቅር፣ ምን ማለትሽ ነው? ላንቺ ብዬ ለፍቅራችን ብዬ አይደል እንዴ ስንቱ ሰገራ ላይ ሳፈጥሙ ውሎ እንዴት እንደዚህ ትይኛለሽ? አናደሄ። እሺ፣ የምትወደኝ ከሆነ ነገ ጋብዘኝ። ምን ችግር አለው ደሞ ለሱ። ነገ ደም ባንክ እንገናኝና ደም እየለገስን ምን እንዳጋብዝሻለሁ። አትቀልድ፣ በእናት እኔ እሱን አላልኩም። ታዲያ የሆነ ክትፎ፣ ጥብስ፣ ብቻ ስጋ ነገር። አዎ፣ ምነው፣ ምነው ነርስ። የኔ ፍቅር፣ ምነው ደሞ ለስጋት እንጂ ለስጋ እንደማይሆን ነው። ምነው፣ ምነው ሁለተኛ

ልማት አቤት። ምንድን ነው? ቧንቧን ስከፍተው ውሃውን እጭ ነው። በዛ ላይ ደግሞ አረፋ። እሺ፣ አሁን ምን ትለዋለህ? ሚልክ ሼክ። ልማት አቤት። አረባካችሁ ስለፈጠራችሁ ውሃውን ልቀቁልን። እሺ፣ እንለቀዋለን። እሺ፣ አሁን ነገ ላይ ከታጣብኩ ሁለት ወር ሆኖ ነኝ ምን ትለኛለህ? እኔ ቀብራራ ሰው ነኝ ሲጀመር። ስለረዳኝ ረዳኝ አላከብርም፣ እንደውም እምቢ ስትለኝ ነው ማከብር እምቢ ስትለኝ ስለረዳኝ እግዚአብሔር አድርጌ አላህ አድርጌ አልሰግድልም ይላል፣ እንጂ የኢትዮጵያ ሕዝብ ቀላል ነው ምለው በደንብ ነው የሚለው። ሲገድልኝ ወዶ ነው ምለው በደንብ ነው የሚለው። ስንቱ በውለታ አስሮ፣ በውለታ እንትን ብሎ ምናምን የሆነ ነገር አድርጌለታል እንድታሸረግድለት የሚፈልግ ስንት አለ? እንድታጨብጭብለት ሲመጥ በቃ ጎንበስ ብለህ እግሩን እንድትስምለት የሚፈልግ ስንት አለ? የእኛ እስኪ የምር አንተ የምትበረታታ በቃ ስለአረገልህ አታሸርግድልህ የት አባል ባያረግልህ ይሻላል ከምታጭበጭብ። ልክ ነው ያልኩህ። አንተ አረቄ አቁመናል። ይኸውልሽ ከዚህ በኋላ አረቄ የሚባል ነገር አፋችን ላይ አይደርስም። ጭራሽ እኔ ብገለኝ በዚህ አይደለም በዚህ ብታርደኛ አልጠጣም አረቄ መጨረሻችን ነው። ዛሬ ግን አንድ ጨዋታ አጫውትሻለሁ፣ ካወቅሽው ለመጨረሻ ጊዜ አረቄ እንጠጣለን። ካወኩት አ ካወኩት አና ቆምኩት። ካወኩት ይኸውልሽ፣ አረቄውን እሸፍነዋለሁ በዚህ ማለት እሺ፣ እዛ የት ውስጥ እንዳለ ትነግሪኛለሽ፣ ካወኩት። እሺ፣ ልጀምረው። ይኸውልሽ፣ እሺ፣ የት ውስጥ ነው ያለው? ኧረ እኔ ኧረ፣ ይሄ ይሄ። አገኘኸው? አዎ፣ አገኘኸው? እናንተ እኮ አይደላችሁም አረቅ እንዲ መቃብር ላይ የበቀለ ጫት ምናምን ስቅ ከዛ ተለቅሞ ጥቅም አለ። በቃ እንደዚህ ነው። ሆነ ቀብር በሁለት ሺህ ሰማንያ ምን ሆኖ ነው የመሰለ ባለሀብት የሞቱት ራሳቸውን እኮ ነው ያጠፉት። ኧረ በስማም! እንዴት አድርገው ነገር ምን ችግር አለው? ችግር የለውም። እኔ እንደዚህ አልቃሽም ችግር የለውም። ዘይት ያለው ምግብ አልበሉም። በስማም ሲቀፍ በአድ ነገር ምግብ ውስጥ ዘይት ሰው ሰው ሰው ኮዶ አይደለም እኮ ያሳምርልኝ የሚለው እኮ። ኧረ በስመ አብ ስንት ነገር አለ፣ ሰው ዘር አለ፣ ላርጎ አለ፣ ስንት ነገር እያለ ሰው ዘይት ዘይት። ኧረ ኧረ፣ ይሄስ ያቃዣል። ኧረ በስመ አብ እንደ እሺ፣ አንድ ጊዜ አሁን ቤት መታችሁ። ለአባታችን መታሰብ ያዘጋጀነውን ሙዝ በዳቦ እንድትቀምሱልን እናሳስባለን። የሀብታም የሀብታም ሙዝ በዳቦ ኧረ ተው ግን እታማርቶ ዘይት በአድ ነገር ይሆናል ማለት ነው

ፍርሽልቤንገኔ ባንቺ ና አሪፍ አሪፍ ዘፈኖች እያየን ነው ሰሞኑን። እኛ እራሱ ዛሬ ሁለት ምርጥ ዘፈነኝ። ቅድም ሁለቱ ሰዎች አብሮ የሚሉትና ያበደ ያበደ ዘፈን እያየን ነው። ጥበብ ብዙ ሰዎች እየጠራሽ ነው። እኔ እንዴት ልታረጋቸው እንደሆነ ጥበብ ብዙ ሰዎች ማለት ነው፣ የት ልታስቀምጣቸው? ቦታው ሲበቃ ይሄን ሁሉ ሰው ጠርታ ቦታው ሲበቃታል ነው የሚት። ይሄን ለብሰሽ ነው ምን ነው? ለምን ነው ነው ወይም ይበላችሁ። ዘንድሮ ወጣቶች እየወጡ ከቲክቶክ መንደር፣ ቲክቶክ መጀመሪያ ጊዜ ሲመጣ ምናምን ነበር። አሁን ወጣቶች ምንም ሊሰሩት የማይችሉ ኮንቴንት፣ የሚከብዳቸው ኮንቴንቶችን ትላልቅ ሰዎች እየሰሩልን፣ ምን ማድረግ ይቻላል እያየን ፈታ ማለት ሁላችንም አስመሳዮች ነው። እና አባሽ ነው። ፕላን ዜድሽ ነኝ። እንደ እኔ በርገርሽን ከሶስት ጓደኞችሽ ጋር ዋጥ አርገሽ መፈታሽ መስሎች ነው። ችጋራ ምን ታካብዳለ? ስድስት ሺህ ብር ነው ያወጣሁት። እሺ የምትሄጂ ታያት ውሽማዬ ስለሆነች አንዱ በርገር ተካካሰ። የአምስቱን በርገር ዋጋ እስክ ቤቲ፣ ውሽማ መሆኗን ያልሰማሁልህ መሰለህ? ለእሷ እስካሁን መቶ ሺህ ብር አውጥቶኛል። ለእኔ መቶ ዘጠና አራት ሺህ ብር ብቻ ነው ያወጣሁት። ከእኔ በምን ብትበልጥብህ ነው? በስድስት ሺህ ብር የበለጠችኝ። ምን ነው ቤቲ ውሽማዬ ስለሆነች። ከፋ ወርቅ ቀርቦልኝ ፋንድያ ነው የምል ሰው አይደለሁም። ዘጠና ሦስተኛ የወንድ ምርጫሽን፣ ለዚህም ነው መቶ ስልሳ አምስተኛ የሴት ምርጫ ያደረኩሽ። አዝኜልሽ ነው። ፍቅር ለምንድን ነው እንደዚህ የምትሆኝ? በጣም ናፍቀሽኛል። እኔ በጣም ናፍቀሽኛል። እኔ በጣም ነው የምወድሽ በቃ ግን ውስጥ እኮ ምንም ፍቅር የለም አለ በቃ የንግግር ጥግን ፍቅር ቆንጆ አስመሳዮችንም ብንኖርማ። የተደረሰ ነበር እዚሁ ተቃቅፎ እያለቀሱ፣ እዚሁ በጀርባ ስልክ ይቀያየራሉ ከሌላ ሰው። እንጀራ ይወየሩ ነው። ምን ምን ማለት ነው? ቆይ፣ እንደዚህ። እሺ፣ መዞሩ የራሱ ትርጉም እኛ ሀገር ያሉ ባህሎች አንዳንድ ጊዜ በጣም ያስገርሙኛል። አሁን ዛፏን እየዞሩ ነው። እሺ፣ የሆነ ምክንያት ይኖረው፣ ግን መሸከሙ፣ ቆይ ምንድነው ሁለቱም ሹሮች መሰለኝ፣ ወንዱና ሴቷ የሚሸከሙት ምንድን ነው ቆይ ስ የምታውቁ ሰዎች አስረዱኝ ምን ባህል እንደሆነ የምን ባህል እንደሆነ በጣም የሚያስገሩ የሚያስገሩ ፈኒ የሆኑ ባህሎች እኛ አለ ተስተካክሎ ላ ነው ቦታውን ላይ እንዴት ነው ይዛ አንዴ በዚህ የሚሸክሙኝ ከሆነ የበር በጣም እስከዛሬ ሶሻል ሚዲያ ላይ ካየኋቸው፣ በጣም ካስገረሙኝ፣ ካሳቁኝ ፈኒ የሆኑ ሀገራችን ውስጥ ካሉ ባህሎች አንዱ ይሄኛው ነው።